ሰላም ሰላም ሰላም። ጤና ይስጥልኝ የተወደዳችሁና የተከበራችሁ ውድ ቤተሰቦቻችን፣ ወዳጆቻችን እንደምን አላችሁ? እንደምንስከረማችሁ እግዚአብሔር ይመስገን እኛ በጣም ደህና ነን። እንግዲህ ሰሞኑን የተለያዩ ጥበቦችን ወደ እናንተ ስናደርስ ቆይተናል። በዚህም ደግሞ እናንተ በዩቲዩብም በቲክቶክም በቴሌግራማችንም እየገባችሁ እንደምታዩ እያየን ነው። ጥሩ ነገር ነው። እናንተም ተጠቀሙበት። የቲክቶክ አካውንታችንንም ደግሞ ፎሎው አድርጉ። የዩቲዩብ አካውንታችንን ሰብስክራይብ አድርጉ። ቤተሰብ ሁኑ። ለእናንተም ደግሞ ኛ የተለያዩ የጥበብ አይነቶችን ቀስ በቀስ ወደ እናንተ እናደርሳለን ማለት ነው። ከእናንተ የሚጠበቀው በቀጥታ መጎብኘት፣ ማየት፣ መመልከት፣ አስተያየት መስጠት ብቻ ነው። ዛሬ ደግሞ ይዘላችሁ የመጣነው ነገር ቢኖር ብዙዎች በውስጥ መስመር የሚጠይቁትና የሚፈልጉትን በጣም ትልቅ ጉዳይ ነው። ይሄ ደግሞ ምንድን ነው? መድፍነ ፀር ነው። ይሄ መድፍነ ፀር ማለት ትርጉሙ ምንድን ነው? ደፈነ ከሚለው ግስ የመጣ ነው። ደፈነ ከሚለው ግስ የመጣ ሲሆን ትርጉሙ ደግሞ ምንድን ነው? ደፈነ ወይም ደግሞ ቀበረ ማለት ነው። ስለዚህ ሰዎች መድፍነ ፀር የሚያደርጉት ሰዎች በእነሱ ላይ ክፉ ነገር እንዳያደርጉባቸው፣ ክፉ ነገር እንዳያስቡባቸው፣ ተንኮል እንዳያስቡባቸው፣ ክፋት እንዳያስቡባቸው በድላቸውም በሕይወታቸውም በኑሯቸውም በስራቸውም ላይ ጣልቃ እየገቡ እንቅፋት እንዳይፈጥሩባቸው፣ እንዳይሳካላቸው የሚያደርጉትን ጠላቶች ሁሉ ቀድሞ የመምቻ እንዲሁም ደግሞ የመመከቻ መንገድ ነው ማለት ነው። ስለዚህ አንድ ሰው ይህንን ካደረገ በቀላሉ ጠላት ወደሱ ጋር አይመጣም ማለት ነው። ለዚህም ደግሞ በስራ ቦታ የሚያስቸግሯቸው ሰዎች አሉ። በጎረቤትም የሚያስቸግሩ ሰዎች አሉ። በሆነ ባልሆነው እየመጡ ጣልቃ እየገቡ ኑሯቸውን የሚያመሰቃቅሉ ስራቸውን እንቅፋት የሚፈጥሩባቸው በንግድ ቦታ ላይ ሁሉ እየመጡ የሚያስቸግሩ ጠላቶች አሉ። የቅርብ ጠላት የሆኑ ከአጠገባችን የማይርቁ ሁሌም ግን በእኛ ላይ እንቅፋት የሚፈጥሩ እንዳይሳካልን የሚፈልጉ በነገር በተለያየ ነገር እየመጡ የሚያስጨንቁ ጠላቶችን መከላከያ መንገድ ማለት ነው። ስለዚህ ይህንን ለማድረግ የመጀመሪያ የሚጠበቀው ከሰሪው ምንድን ነው ማለት ነው፣ ንጹሕ መሆን ብቻ ነው። ልሙጥ ወረቀት ያዘጋጃል። ቀይ እስክሪብቶ ያዘጋጅና በቀጥታ የሚያደርገው በባዶ ሆድ ሆኖ የጠላቶቹን ስም መጻፍ ብቻ ነው መጀመሪያ ይህ ማለት ጠላቶቹን የሚያስጨንቁትን ጠላቶች ሁሉ ስማቸውን መጻፍ ነው። እንቅፋት የሚፈጥሩበት በስራ ቦታ ላይ የሚያስቸግሩትን በኑሮውም፣ በስራውም፣ በጤናውም በሁሉም ላይ የመጡ የሚያስጨንቁ በተለይ በስራ ቦታ ላይ እንቅፋት የሚፈጥሩ ተከራይተው በሚኖሩበት ቦታ ላይ ስራቸውን ንግዳቸውን በሚሰሩበት ቦታ ላይ የሚያስጨንቁ ሰዎችን መርጦ ስማቸውን በመጻፍ በቀጥታ ጠዋት ላይ ከማንም ጋር ሳይነጋገር ከጻፈ በኋላ ሽንት ቤት በሚወጣበት አካባቢ ላይ ቆፍሮ እዛ ቦታ ላይ መቅበር ነው። ከላይ ሰገራውን ይጸዳዳበታል ማለት ነው። ከዛ በኋላ አፈር ያለብሰል ማለት ነው። እነዚህ ሰዎች ከዚያን ጊዜ ጀምሮ ያንን ሰው መናገር ያቆማሉ፣ በዛ ላይ ክፉ ነገር ማሰብ ያቆማሉ፣ ተንኮል ማሰብ ያቆማሉ፣ እንቅፋት መፍጠራቸውን ያቆማሉ። ሁሉም በሱ ላይ ክፉ የሚያስቡትን ነገር ሁሉ ድፍን አርጎ ያስቀምጥባቸዋል ማለት ነው። ስለዚህ እናንተም ይህንን መጠቀም ትችላላችሁ ማለት ነው።